በቦርሳ ላይ አድርጎ ኢትዮጵያዊ፣ በቦርሳ ላይ አድርጎ። እግዚኦ። ሰላም ሰላም፣ ቤተሰብ ጓደኞቼ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? በጣም ይዘገንናል። እኔ እንጃ፣ እንስሳ ራሱ እኮ ማለት ነው በህይወት እያላችሁ እኮ አይበላም ማለት እንስሳ ራሱ በሚያዝንበት ዘመን ሰው ልጅ ግን እንስሳ ከእንስሳ ወርዶ ማለት ነው። እኔ እንጃ። ስደት ላይ የምትኖሩ ማለት ነው በብዛት እንደዚህ ውጭ ላይ ምናምን የሚሰሩ በቃ ጓደኛ አያስፈልግም። በጣም በሚያሳዝነው ሁኔታ እንደዚያ ያደረገችው ጓደኛ ኢትዮጵያዊ ነች አሉ እና በተለይ እንጃ። ቤሩት የዛሬ ዓመትም እንደዚሁ አንዲት ኢትዮጵያዊ ተቆራርጣ ሻንጣ ውስጥ ተገኘች አሉ። የሆነ ሰሞን ተወራ፣ በቃ ጸጥ አለ። አሁንም ዘንድሮ ደግሞ በጣም በሚዘገንን ሁኔታ ሶስት ኢትዮጵያውያን ተቆራርጦ እንደ ስጋ ተከታትፎ ቦርሳ ውስጥ ሻንጣ ውስጥ ተገኘው አሉ እና በቃ ስማችን እየጠፋ ነው። የእውነት አረብ እየተቀባበለ ነው። ምን ምን ጉድ ነው? አረ እኛ እኛ ጤነኞች እንኳን እንዴት ሰርተን ነው የምንኖረው? ማርያምን ሰው ስለ ኢትዮጵያ ነው የሚያወራ። ሰው ራሱ ይፈራናል። የእውነት ጨካኝ እንደሆነ ነው አርጎም ማየን። እባካችን እናንተ አውሬዎች፣ እውነት እኔ ያላችሁበት ፈጣሪ አጥፋችሁን ምንም እንደዚህ እያደረጋችሁ ያላችሁ ኢትዮጵያዊ። ለነገሩ ከሀገርም ከሀገር ውጭም እየሰማን ነው። ሰው ልጅ ታረደ፣ ተቆራረጠ ሲባል የሆነ በቃ ጆሮችን ጋል ሰማን ሰማን ሰማን፣ ጭራሽ በቃ የሰው መታረድ እንደ ኖርማል እየታየበት ነው እየታየ ነው ያለውና ብቻ ያሳዝናል። ከእንደዚያ አይነት ማለት ጓደኛ በቃ አትያዙ፣ ምንም አያደርግላችሁ። ብቸኝነት እኳ አይገልም በተለይ እነዚህ ሰውሳ ሱስ ያለባችሁ ጓደኛ እኔ እንጃ በአሁኑ ዘመን ምንም አያስፈልጋችሁም። በቃ በስልክ ምናምን አውሩ። ግን እንደዚህ በተለይ ውጭ ምናምን የምትወጡ ልጆች እንደዚህ ውጭ ላይ የሚሰሩ ያ ኮንትራት ቤት የሚሰራ ሰው መቼም ውጭ አይወጣም። ከሰው ጋር የመገናኘት እድሉም የለውም። ግን እንደዚህ በፍሪ ቢዛም ሆነ ጠብታችሁ የሚሰሩ ልጆች ምንም አይነት ጓደኛ አትያዙ። ምንም አያስፈልግም። የእውነት እኛ ኢትዮጵያውያን እንጃ በጣም አንዳንድ ሰዎች እንደዚህ አይነት ሰውም አለ። እንጃ ማለት የትኛው ማህበረ ኢትዮጵያዊ ውስጥ እንደዚህ አይነት ሰዎች ያደጉት በጣም አውሬ አውሬ የሆኑ ሰዎችን እያየን ነውና እባካችሁ ከሰው እራሳችሁ ረቁ። ለሰው ልጅ ሰው ጠላትም ነው ጥሩም ነው። ግን በአሁን ሰዓት ምንም አያስፈልግም ጓደኛም ሆነ እዛው በሩቁ የእውነት እንደዚህ፣ እንግዲህ የሀገራችሁ ዜጋ እንደዚህ ካደረገች ሌላ ባደርግ ምንም ምንም አይገርምም፣ ምንም አይደንቅም እና ፈጣሪ ጠብቃችሁ። ያው ብዙ ጊዜ ቤሩት ነጻነት ያለበት ሀገር፣ ሰው በነጻነት የሚንቀሳቀስ ሰው እንዴ ኢትዮጵያ ናት እንደ ምናምን እስከሚባል ደረጃ ያለው ነጻነት፣ ሰው በሰላም የሚኖርበት አገር ነው። አሁን በጣም ያሳዝናል፣ በጣም ነው የሚያሳፍረው። አረቦች እየተቀባበሉ ነው። አንዲት ኢትዮጵያዊ ሰራተኛ መታ ለመቀጠር ራሱ እድል እየዘጋችሁበት ነው እናንተ አውሬ የሆናችሁ። ኧረ በስመ አውልድ! ሰው የእውነቴን ነው የምላችሁ። አረቦች እየተቀባበሉ ነው እና እንደዚህ ከታትፎ እርስ በራሳቸው እንደዚህ ያደረጉ ኢትዮጵያዊት እንደዚህ እያደረጉ ነው እያሉ ይፈራሉ። ሰውን ለመቅጠር ራሱ ይፈራሉ። እና እኛ ጤነኞች ማለት ነው ስራ እንዳናገኝ ስንት ምስኪን አለ እነሱ ላይ እንጀራ እየዘጋችሁ ነው ያላችሁት። እናንተ አንዴ አውሬ ሆናችኋል፣ ወደ አውሬ ተቀይራችኋል። እና መቼም እናንተ ኦልሬዲ ሴጣን ሆናችኋል፣ መቼም ፈጣሪ ልቦና አይሰጣችሁም። እኔም ምን ብላችሁ እንደምትረግሙ እራሱ እነዚህ አንደኛ ወደ ሴጣንነት ተቀይሯል። እነዚህ እንዴት ማለቴ በስመ አብ ወልደፈስ ቅዱስ ሰው ልጅ እንዴት ማለቴ እንዴት ሰው ልጅ እንዴት ነው እንደ እንስሳ የሚቆራረጠው፣ በጌታ በኢየሱስ ስምን እንጃ። በጣም ነው የሚዘገን ነው። ብቻ ከእንደዛ አይነት አውሬዎች እህቶቼ ራሳችሁን ጠብቁ። ምንም አይነት ጓደኛ አያስፈልግም። በቃ ብቻችሁን ኑሩ። ምንም ከፈለጋችሁ በስልክ ምናምን አውሮ እንጂ እንደዚህ ተገናኝታችሁ፣ አሁን ብዙ ነገር እየተወራ ነው፣ እንደዚህ ከተለያየ ዜጋ ጋ ምናምን ማለት ነው ግማሹ እንደዛ ይላል፣ ግን ግማሹ ደግሞ ኢትዮጵያዊ ናት፣ እራሷ ኢትዮጵያዊ ናት እንደዛ ያደረገችው ነው የሚባለው። ና ስለዛ አያስፈልግም፣ ከሰው ራቁ። የእውነት ከሰው ራቁ። ራሳችሁም ራሳችሁ በራሳችሁ ያላችሁ ራሳችሁ ናችሁና፣ ማለት ብቸኝነት አይገልም። በቃ ምንም ምንም አይመጣም። እና ብቻችሁ ሁኑ፣ ከእንደዚ አይነት አውሬ ሰዎች ጋር አያስፈልግም። በተለይ ንንቻ አያለሁ ብዙ ጊዜ ቲክቶክ ላይ በተለይ የተለያየ ጭሳጭስ፣ እነዚህ ሱሳሱስ የተያዙ እነሱ አንዴ አይምሯችሁ ስለተመርዟል ማለት ነው። እነዚህ ለራሳችሁም አይሆንም እናንተንም ነው የሚያጠፉትና በቃ አያስፈልግም። ሱስ ካለ ጓደኛ ራቁ፣ ምንም አይጠቅማችሁም እንደዚህ አይነት ሰዎች ውስጣችሁ። ምንም አይምሯችሁ እንትን ስላለ ምንም አይነት ነገር ራሳቸው ኮንትሮል አያደርጉምና እናንተን እየፈለገ ነገር ከማድረግ ወደኋላ አይልም። ምንም አይምሯቸው አንዴ ስለደነዘዘ ማለት ነው እና እራሳቸውን ጠብቁ እህቶቼ ብቻ እኔም በጣም የሚያዝነው ነገር በቃ እየተዘዋወረ ነው ያለው ሁሉም አረቦች እየተቀባበሉ ነው ያለውት እና ቀጣይ እጣ ፈንታችን ምንድን ነው የሚመጡ ኢትዮጵያውያን ለእነሱ እንጀራ እየተዘጋባቸው ነውና አረ በስመ አብ ወልድ፣ ምን እንደሚሻለን እኔ ያላቅም። ከሀገር ውስጥም ከሀገር ውጭ የምንሰማው ነገር ብቻ ይዘገንናል። ሰው ልጅ እንደ እንስሳት ስታረድ የሆነ በቃ የሆነ ፊልም ነው እየመሰለኝ ያለውና፣ ብቻ ፈጣሪ ልቦና አይሰጣችሁ እናንተ፣ መቼም ልቦና አይሰጣችሁም። ኦልሬዲ እናንተ ወደ አውሬነት ስለተቀየራችሁ። እና እናንተ ደግሞ ውጭ ላይ የሚሰሩ ልጆች፣ እኛ ኮንትራት የምንሰራው ከማንም ጋር ኮንታክት የለንም ከስልክ ውጪ ማለት ነው አያስፈልግም ራሳችሁን ከሰው አግላችሁ ኑሩ። ስራ፣ ስራና ስራ ካላችሁ ሰው አያስፈልግም። ሲጀመር ምንም አያደርግም። የእውነት በአሁኑ ሰዓት ምንም አይጠቅምም። ችግራችሁን ለራሳችሁ ተናገሩ፣ ለፈጣሪያችሁ ተናገሩ እና ጓደኛ አያስፈልግም ነው የምለው። እህቶቼ ከእንደዚህ አይነት አውሬዎች ፈጣሪ ይጠብቀን ሁላችንም። ብቻ ያሳዝናል። ትላንትና የእኔ ሰዎች ራሱ እያዩ ነበረ እና እንደ እያሉ ነበረ። ምንድን ነው የሚባለው? አሁን የሆነ በጣም ነው የሚዘገንናችሁ። በቃ ታፍራላችሁ። የእናንተ ዜጋ ነው እንደዚህ ያደረገ ስትባሉ በጣም ነው የሚያሳፍረው። ለእኛም ቀጣይ ሌላ ሀገርም ሄደን ለመቀጠር ለሚመጡ ልጆችም ራሱ በጣም ነው አረቦች እንዲፈሩን እኛን ለመቅጠር እራሱ ይፈራሉ። ምክንያቱም በቃ እኛ እንደ ጨካኝና እንደ አውሬ አድርጎ ነው እያዩ ያሉትና ብቻ ፈጣሪ ፈጣሪ ይጠብቀን። ብቻ ያሳፍራል፣ በጣም ነው የሚያሳፍረው። ከእንደዚህ አይነት አውሬዎች ራሳችሁን አግሉ፣ ራሳችሁን ጠብቁ እላለሁ እህቶቼ። ብቻ የሆነ በቃ የሆነ ያሳፍራል። ሰሞኑም የሚወራው ስለዚህ ነገር ነው። አረቦች ይህንን አግኝቶ አይደለም ትንሽ ነገር ነው ወሬ የሚበቃቸው ማለት ነው። እየተቀባበሉ ወሬ ራሱ ስለኛ ነው። እኛ መጥፎ፣ ጨካኝ እንደሆነን እየተባለ ነው እየተወራ ያለውና ፈጣሪ ጠብቃችሁ። ሁላችሁም በያላችሁበት አለም ዳርቻ ከእንደዚህ አይነት ክፉ ሰዎች ፈጣሪ ጠብቀን። እህቶቼ ወዳችኋለሁ፣ እራሳችሁን ጠብቁ። በተረፈ ፈጣሪ ጠብቀን፣ ፈጣሪ ጠብቀን። ሌላ ምን ይባላል? መልካም ጊዜ፣ መልካም ቆይታ። ወዳችኋለው። ቻው።